አንድ ወንድ ከልቡ ሲያፈቅር የመጀመሪያው ታማኝ ነው። አይቀላውጥም። አንዳንድ አላስፈላጊ ስፍራዎች ውስጥ አይሄድም። ላይመስል ይችላል አሁን የማወራው ነገር ግን፣ ሌላ ሴት አትታየው። ታማኝ ነው። ጊዜ ይሰጣል። የሆነ ጊዜ ተደጋግሜ ተናግሬዋለሁ። በጣም ካፈቀረሽ በማይመች ሁኔታ ውስጥ እንኳን ቢሆን ያስብሻል። መደወል ባይችል ቴክስት ያደርጋል እያል እና እውነተኛ ፍቅር ይሄ ነው። ታማኝ ነው። ያስባል። ነገን ፊውቸር ያደርጋል። በዚህ አጋጣሚ ብዙዎች የሚታለሉት ሴቶች የሚታለሉበት ፓርት ምን መሰለሽ? ያፈቅረኛል፣ በሚል ይወደኛል፣ በሚል ይገቡና ግን አንዳንድ ሁኔታዎች እንደጠበቁት ላይሆን ይችላሉ። እናንተ ደግሞ ጎበዞች ናቸው። የእኔ ፍቅር ስትባይ አንዳንዶች ሁሉም በሚባል ደረጃ ማለት ሳይሆን በቃ የኔ ጨረቃ፣ የኔ ፍቅር፣ የኔ ውድ ምናምን ሲባሉ አንዳንዶች ሌላ ዓለም ውስጥ ያሉት እና ይጠይቁ። ስለምንድ የሚያወራት ስለምንድ ነው ክ የሚያረጋት ነገንድር በነገራችን ላይ ነገ የተሻለ ይሆናል ብሎ ተስፋ መስጠት ሳይሆን ነገን የተሻለ ለማድረግ ምን አይነት እንቅስቃሴ ውስጥ ነው ያለው የሚለውን ነገር ቼክ ማድረግ ይሄ መገለጫ ነው ማለት ነው። አላማ ካፈቀራት፣ ነገርኩሽ እኮ ነገን የተሻለ ለማድረግ ይሰራል፣ ይጥራል፣ ታማኝ ይሆንላታል። ብዙዎች አሁን በቺቲንግ ላይ ይሄ የሚቸገሩት ለዚህ ነው። አያፈቅራትም፣ በቃ ቢያፈቅር ኑሮ፣ ነገርኩሽ ሌላ ሴት ጋር ሄድ እውነት አይደለ፣ እያውረን ያለ ነው። እውነት ከሆነ ይሄ ነው። ካፈቀራት እንዴት አድርጎ በቃ ስለ ፍቅር ባህሪ አውቀዋለሁ፣ ቢያንስ በተወሰነ ያህል አልፌበታለሁ። ነገርኩሽ ቴክስ አልመልስ፣ ግልጽ ስነግርሽ የሌላ አይታየኝም። ሌላ ሴት ለምን አለቻ? የህይወቴ ንግስት ነች እኮ፣ ነገ ኮ የልጆች እናት ነች ተሆናለች ብዬ እያሰብኳት ነው። ታዲያ እንዴት አድርጌ ነው ዛሬ ራሴ ሰሚት ማላረግላት እና ጊዜ የማይሰጣት ከሆነ ታማኝ የማይሆንላት ከሆነ ነገን የተሻለ ለማድረግ የማይሰራ ሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ወድና የተወደዳችሁ የተከበራችሁ ቤተሰቦች ሰላም እንደ እናችሁልኝ፣ ያላችሁልኝ ወይ ሰላም ሰላም ነው። አዲስ እና ለማድረስ ነው የተመቸው ላይክ ያልተመቸው ዲስላይክ፣ የተመቸው ሰብስክራይብ ያልተመቸው አንሰር ሰብስክራይብ እያደረጋችሁ መሄድ ትችላላችሁ። ሲጀመርም መቼም ኑራችሁም ስለማታውቁ እነ እንትና ማለት ነው በጥቅሉ ትናንትና፣ በመጡበት ቪዲዮ ላይ በጣም ደስ ብሎኛል። እራሷን በባለፈውም ይሄ ነገር ሲያጨቃጭቀን ሲያለዛልዘን ይኑረው ራሷን አላጸዳችም አላጸዳም ነበረ እሷም ለስራ በሚለው ይስራ ያግዘው ከሆነ በሚለው ከሚለው በመጀመሪያው ላይ ጀምራ እሷ በዛ ድረስ ከቤተሰብ እስከ ምናምን ስትረገጥ ነበር እና የኖረችው ስትረገጥ ኖራለች። ትናንትና በቻለችው አቅም እንዳለችው የተረዳ ይረዳ፣ ያልተረዳ ደግሞ ግዴታ የለበትም የማስረዳት ግዴታ ተረዳ ብሎ የማስገደድ መብትም የለንም አቅሙ እስከሌለን ድረስ የተረዳ ሰው ይረዳ። ትናንት የነበረበትን ነገር በግልጽ ተናግራለች። መቀበል አለመቀበል የእናንተ ነው ማለት ነው። በተለይ ኦዲንሶቹ፣ አንዳንድ ኦዲንሶች ከተለያዩ ነገሮች ላይ አያይዛችሁት ነበረ፣ ከንብረት ጋር፣ ከቁሳቁስ ጋር፣ ከፍላጎት ጋር ምናምን ጨምራችሁ ስታያይዙት ነበረ። በዛ መሀል ላይ እንደሌለችበት እርግጠኛውን ሾርፍኝ ነው የምነግራችሁ ነገር። ሌላው ስለ ሰፖርት ላይ ስተዋሩ ነበረ ብዙዎቻችሁ፣ ቻናሉ ምናምን የሚለው ነገር ቻናሉ እስከ መቶ ሰላሳ ድረስ አልሐምዱሌላ በራሷና በፍዋድ እንዲሁም በደረግ እህቶቿ ወንድሞቿ አማካኝ እስከ መቶ ሰላሳ ሺህ ደርሳለች። ከዛ በላይ ያለው ሰላሳ ስድስት ሺህ ሰላሳ ሰባት ሺህ ህዝቦች ግዴታ ነው። ሰፖርት ዩቱ ስራ ሰፖርት ያስፈልገዋል፣ ግሩፕ ያስፈልገዋል። ግሩፕ ፈጥረው መስራታቸውን እያወቃችሁ ልባችሁ እያወቀ አፋችሁ አመል ያለባችሁ ሰው ትናገራላችሁ። ያን ደግሞ ምንም ማረግ አንችልም፣ ምክንያቱም በቃ አመል ያለበት ሰው ሌቦች ምን ያነገር ነሳቸው፣ የሆነ ነገር ሌባ ለአመሉ ዳቦ ይልሳል። ሌላ ሊያገር ሰው ቢቆርሰው ይታወቅበታል፣ ልሶ ለመሄድ ማለት ነው። ስለዚህ አመል ያለባችሁ ሰዎች፣ የስድብ አመል ያለባችሁ ሰዎች ያስወሳደቡ ኑራችኋለ። አሁንም በትናንትናው ነገር ተረዳችሁ ተረዳችሁ። ያልተረዳችሁ ደግሞ ግዴታ አይደለም መብታችሁ ነው። እናንተ ናችሁ የምትከስሩት እንጂ ሌላ ሰው አይደለም። ግን ከመጀመሪያው ጀምራ ማንም ሰው መጨረሻውን ሳይ እንዳይሳደብ እያለች ነበረ እያለች ነበረ አዎ ብላለች ተደጋጋቢ ስትል ነበረ። ግን የለም ስድብን ከዩቱብ እስከ ቲክቶክ ከቲክቶክ እስከ ሜንሽን ፕራይቬት፣ ኢንስታግራም፣ ኢሞ፣ ቴሌግራም በተለያዩ ነገሮች ላይ ሲያስተናግድ ስታስተናግድ ነበር። የስድቦች አይነትም ማለት ነው። እውነት ለመናገር ስድብ ቢገል ኑሮ ፎቃዲን የመጀመሪያ የሚገለው ፎቃዲን ነበረ። ስድብ ቢገል ኑሮ ስድብ ቢገል ኑሮ ፎቃዲን ይገለው ነበረ። በሜንሽን ቢገል ኑሮ ሜንሽን በማድረግ ይገል ቢሞት ኑሮ እስካሁን በኋላ ሙቶ ነበር። ሸር በማድረግ ነገሮችን የስድቦች አይነቶችን በኋር ላይ እየወረደ ውርጃ የሚያቅ ያቃል ማለት ነው። አይደለም ልባቸው የዚህ ፋሚሊ ባለቤቶች ቀርታችሁ ማለት ነው። የውጭ ሌሎች ግሩቦች ሌሎች ቲሞች ራሱ ታውቃላችሁ። በኋር ላይ እየወረደ የስድብ አይነት ደስ የሚለው ነገር ስድብ የበታችነት ስሜት፣ ትንሽነት፣ ውርደት፣ መከናነብ ራስንም ቤተሰብንም በቃ የተለያዩ ማህበረሰቦችን ራሱ ያደጉበትን ማህበረሰብ ነው የሚገልጸው። ስድብ ራስን ነው የሚገልጸው እና ያን ነገር ሁሉ ስታካሄዱ የነበራቸው ሰዎች ራሳቸውን ሚዛን ላይ እንደጣላችሁ ራሳችሁን ምን አይነት ሚዛን ላይ እንደጣላችሁት እሱን ነገር እንድታቁ ፈልጋለሁ ማለት ነው። ስድብ አይገልም። ስድብ ምንም አያመጣም። ከከፍታው ዝቅ ያደርግ ከፀጉሩ አንድ ዘለላ ያክል እኮ ለፏር ሚዛን የለውም። የእናንተ ስድብ ከዩቱብ ኮሚኒቲ እስከ ቲክቶክ ሜንሽን፣ ቲክቶክ ኮሜንት፣ ቴሌግራም፣ ኢሞ በየጉሩቡ ምናምን ነገር ስታካሄዱ የነበራችሁ ሰዎች ራሳችሁ ከስራታችሁና የበታችነት ስሜታቸው የወደቃችሁ መሆናችሁን ራሳችሁ እንድታውቁ ከወዱ አሳውቃችኋለን። ሌላው የጉዳዩ ባለቤቶች ባለና ሚስቱ ድብን ተደረገው የሚፈቃቀሩ ናቸው። እንኳን እናንተ ተራ ሰዎችና ማለት ነው ተራ ግሩፖች ሂዳችሁ በማግኘት ራሱ ማለያት የማችሏቸው ሰዎች እንደሆኑ ነግራችኋለች ማለት ነው እና ይህ እና ይህን ልላችሁ ወዳለሁ ማለት ነው። ሌላው ትናንትና የአውሮታ አብርሃምም ፎዋዴም አይቻችኋለሁኝ ፍቅርዬ፣ ደስ በሚል ሁኔታ አስረድታችኋለሁ። አብርሃምም ይሄን ነገር ቁሜ ማየት አልፈልግም፣ ከተረዱ ይረዱ፣ ካልተረዱ ደግሞ የሚረዱበትን ጊዜ ወስዶ ራሳቸው ይረዳሉ በሚል አብርሃም ሂደዋል። ፎዋዴም ምንም ያለው ነገር የለም። ስለ ፎዋድ ፎዋድ እኔ ማለት ነው ፎአድን የምትሳደቡት ሰዎች እኔ በምን አንግል እንደሆነ አይገባኝም። ልጁን ታፈቅሩታላችሁ ልበል፣ ትፈልጉት አላችሁ ልበል? እንዴ ፎአድ እኮ የሚሆነው አንዲት ሴት እኮ ነው። እንዴ ነዚ ኩላ ምን በወጣው። በተለይ እንደዚህ የወረዳችሁ ሴቶች ማለት ነው፣ የወረዳችሁ ቀፎዎቹ ናቸው። ኧረ ደብቁ እኮ ፈረደብህ፣ ፈዋድ የንግስቷ ብቻ ነው። ሀቢባ ተስፋ ቁረጡ፣ ምንም እንዳታስቡ አይደለም። እናንተ ለሚስትነት፣ ለጎረቤትነት እራሱ አት በቁም ለፈዋድ ማለት ነው፣ አትመጥኑትም። እውነት ለመናገር የቤታችንነት ስሜት በጣም ከበር ነው። እናንተ ውርጌት ነው። ለቃ ይሄ የቤታችንነት ስሜት እንዲህ አረ ውጡ፣ ከዚህ ስሜት ውጡ ውጡ። መጀመሪያ እውቀት ብርሃን ነው። ተማሩ። ሰው ማክበር ምን እንደሆነ፣ ከሰው ጋር መኖር ምን እንደሚያስፈልግ። ገንዘብ አይደለም ሰው ልጅ ጸባይ ነው ከሰው ጋር ለመኖር የሚያስፈልገው፣ ማለት ጸባይ። በቃ ፀባያችን አስተካክሉ። ሌላ ነገር የለውም። በጣም ነው በታያረጋችሁ። ለማንኛውም በጣም እየታዘብኳችሁ ነበረ፣ እየታዘብኳችሁ ነበረ። በተለይ በተለይ ሚንሽን የምታረጉት ሰዎች ሚንሽን